ይህን ታውቃላችሁ? በመጽሐፍ ቅዱስ ላይ እግዚአብሔር የእስራኤልን ልጆች እንዲህ አላቸው፣ እንዴት መጸዳዳት እንዳለባቸው። ይህን ታውቃላችሁ? እንደ ነገራቸው ታውቃላችሁ? እንዲህም አላቸው፣ ወደ ውጭ ሲወጡ እንዲህ አላቸው፣ ቆፍሩ መሬት ላይ ከካምፕ ውጪ ነው ያላቸው። ምንም አይነት ቆሻሻ ካምፕ ውስጥ ወደ ካምፕ ስመጣ ማየት አልፈልግም አላቸው። እንደዚህን እግዚአብሔር ያላቸው እኔ አምላክ ነኝ፣ እኔ ስመጣ ካምፓችሁ ላይ ምንም አይነት ቆሻሻ ማየት አልፈልግም አላቸው። እግዚአብሔር ድንቅ ነው። እንዲህም አላቸው ስትጸዳዱ፣ ሂዱ፣ ጉድጓድ ቆፍሩ፣ ተጸዳዱ፣ ስጨርሱ ሸፍኑት አላቸው። ከቆሻሻ በኋላ ሸፍኑት አላቸው። አሁን ይህ ምንድን ነው የሚያመላክተን? ይህ ጥሩ ነገር ያመላክተናል። እያሳያቸው ነው ምን አይነት አቀማመጥና አቅጣጫ መጠቀም እንዳለባቸው ሲጸዳዱ። ምክንያቱም እንዲህ አላቸው ጉድጓድ ቆፍሮ አላቸው። ስለዚህ አሁን ምሳሌ እፈልጋለሁ ትሰራልኛለ? ፍቃደኛ ነ ፍቃደኛ ነ ነው ጥሩ ሰና አደል። እሺ ቁጥጥር ትልኛለህ ለሰከንድ። ጥሩ። እሺ። አሁን ይሄ በጣም ጥሩ አይደለም። ይሄ ጥሩ አይደለም። ትክክል። ይሄ ፖዚሽን ይታይቻል፣ ይሄ አቀማመጥ። አሁን ይሄ ትክክለኛው አቀማመጥ ነበር ያስተማራቸው ተፈጥሯዊ የሆነው ለምንድን ይህን አደረገው? ሌላ መንገድ ሊያሳያቸው ይችል ነበረ፣ አይደለ? ሌላ አይነት መንገድም ሊያሳያቸው ይችል ነበረ። ግን እንደዚህ ነው ትክክለኛው አቀማመጥ አላቸው፣ አይደለ? ምክንያቱም ይኸው ነገር ጽፌላቸዋለሁ። ላንብብላችሁ፣ እሺ? እያሰብኩ ነው። በአይምሯችሁ ላይ ምን እያሰባችሁ እንደሆነ አትጨነቁ። እግዚአብሔር ችግራችሁን አይቶላችኋል ማለት ነው፣ እና ደግሞ ችግራችሁን ይፈታላችኋል ማለት ነው። ስለዚህ ይህንን ጻፍኩላችሁ። ይህ አቀማመጥ ፍንጢጣውን ያስተካክላል፣ ዘና በማድረግ እየተከተላችሁ ነው። እሺ፣ ፒቦራክቲስ ጡንቻ እና ይሄ ለምን አስፈላጊ ነው? አኑራክታል አንግልን ቀጥ ለማድረግ ይጠቅመናል። ለስላሳ የአንጀት እንቅስቃሴን ያመቻችልናል፣ ቁጥጥ ብለን ስንቀመጥ ስለዚህ ጉልበታችሁ ከፍ ይላል። ና የ የአሁኑ የዘመኑ ሽንት ቤቶች ቁጭ ትልቧቸ አላችሁ እንደ ወንበር። ምቹ ነው። ዋነኛው ችግር እሱ ነው። አሁን እንደዚህ ነው ሽንት ቤት የምንጠቀመው በዚህ ሰዓት ለሰውነታችን ትክክል አይደለም። ይሄ አንዱ ምክንያት ሰዎች ችግር ሰውነታችን ላይ የሚገጥማቸው እየተከተላችን የምለውን ይሄኛው በዚህ ምክንያት ነው ችግር የሚገጥማቸው ቴምሮይድ የሚጠቅሙት የሚገጥማቸው ለዚህ ነው። እናም ይቸገራሉ ለመጸዳዳት ከባድ የሆንባቸው ሰላሳ ደቂቃ አርባ አምስት ደቂቃ አንድ ሰአት ይቸገራሉ። አደላ ሰውነታቸው ያንቀሳቅሳሉ። አሁንም ምን የሚወጣ ነገር የለም። ከዛ ኢየሱስን መጥራት ይጀምራሉ። እየሰማቸው ነው። እሺ፣ ምክንያቱም አሰራሩ ትክክል አይደለም። ለምቾት ነው እንጂ ለእርዳታ አይደለም። ይረዳን አይደለም አይረዳንም። እሺ እና አምላኬ ምንድን የሚያደርጉት አልኩት። ንገራቸዋል። አሁን ወደ ተፈጥሮዊ እንዲጠጉ ንገራቸው። እንዴት ነው ወደ እዛ የሚጠጉት አልኩ። ምን ማድረግ ትችላለህ ይህን ከፍ ለማድረግ? ሁለት ነገር ይው። አሁን ወደ ፍጢጥ ለማለቱ ተጠግቷል። ከዚህ የእግሩ ስር የሆነ ነገር ያረጋል ማለት ነው። አገኛችሁት? ወይም እግራችሁ የሚቀመጥ ነገር ከሌለው እንደዚህ ጎንበስ በሉ። እንደዚህ ቆዩ። በመጀመሪያዎቹ ጥቂት ደቂቃዎች ውስጥ መውጣት ያለበት ነገር ከሰውነታችሁ ይወጣል። አመሰግናለሁ። ገባችሁ ወይ? ያ ስለዚህ ምስክርነታችሁን በኋላ ላይ ትነግሩኛላችሁ። ምክንያቱም አያችሁ ብዙ ሰዎች መኖር የለበት ችግር እያጋጠሟቸው ነው መድኃኒት እየጠቀሙ ነው የተለያዩ መድኃኒት ይጠቀማሉ ግን ችግሩ ችግሩ የሚመጣው ከህይወት ምቾት ነው ተፈጥሮ ያልሆነ ችግር ይፈጥር የሚፈልጉትን አይነት ምቾት የማያገኙበት ምክንያት ሀሌሉያ። አሁን አንዳንዶቹ ሳይንቲስቶች አላችሁ፣ ዶክተሮች አላችሁ። የነገርኳችሁ ወደ ቴስት ማድረግ ትችላላችሁ፣ መሞከር ትችላላችሁ። እኔም ፈቱኝ ሞክሩ። እኔ እየተናገርኩ ነው። አሁን ያለበት የሽንት ቤት አሰራር ትክክል አይደለም፣ ትክክል አይደለም። ምቾት አለው ስትቀመጡ ብቻ ነው ምቾት ያለው፣ ምቾት ብቻ ነው ያለው። ግን መደረግ ያለበት ነገር ስናደርግ ወይም የምንሄድበት ምክንያት ስንሄድ አቀማመጣችን ትክክል አይደለም እና ብዙ ሰዓት ብዙ ጊዜ ፈጅብናል። ሰዎች ችግራቸው እስከሚያውቁት ሰዓታት መፍጀት የለብንም። ለመጸዳዳ ሰዓታት መፍጀት የለብንም። ከህመም ጋር መሆን የለበትም እና ፓይልን ያመጣብናል። አያስፈልግም። እሱ እነዚት ችግሮች ናቸው ወደ ዶክተር የሚወስዷቸው ከዛ ደንበኛ ትሆናላችሁ። አሁን የነገርኳችሁን አድርጎ እና ህይወታችሁ ይቀየራል በፍጥነት በጣም በፍጥነት በጣም በፍጥነት።